የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት ቻናላችንን እንደ ሁልጊዜው ዛሬም ላይክ እያረጋችሁ እንድታበረታቱን ባክብሮት ጋበዝን። በዚኛውም ጥንቅራችን በርከት ያሉ ርዕሰ ጉዳዮችን እናነሳለን። በተለይም ከዙር ጋር በተያዘ ሰፋ ያለ መረጃ ለእናንተ ውድ አድማጮቻችን ይዘንላችሁ መተናል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አዳዲስ ተጮችን ወደ ቡድኑ ማምጣት ሂደት ላይ ቁጥራቸው ከአስርም የ ላቀ ሊሆን እንደሚችል ነው ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እያረጋገጡ የሚገኙት። ለዚህም የተሰናባቸውም ሁቹም ቁጥር በዛው ልክ ነው። ከግብ ጠባቂ ጀምሮ በማንቸስተር ዩናይትድ እንደሚፈልግ ይታወቃል። አዳዲስ መረጆችን ከዝነኚ ዝውር ጋር በተያዘ ለእናንተ ውድ አድማጮቻችን የምናደርሳቸውናል። በተለይም ሩበን አሞሪ አንድ ተጫዋችን ለማምጣት እሳቸው በግል ያላቸውም ቅርበት እጅግ በጣም ወሳኝ ነው እየተባለ ነው። ፓትሪክ ዶርጉም ዛሬ በይፋ ስም ቀይሯል። አነጋጋሪ ጉዳይ ነው። በማንቸስተር ዩናይትድ በኩል ተጨማሪ ቡድን ዜና ይዘንላችኋል። በአርሰናል በኩል በርካታ መረጃዎችን እናነሳለን። በአርሰናል በኩል በዋነኝነት የሚጠበቁት ነገሮች ከጉዳት ተጫዋቾች ተመልሰው ጨዋታ የሚያደርጉበት ቀን ነው። ግን ከኢንተርናሽናል ብሬክ በኋላ አርሰናል በስምንት ቀናት ውስጥ ብቻ ሶስት እጅግ በጣም ትልልቅ ጨዋታዎችን ያደርጋል። ለእነዚህ ጨዋታ ብቁ የሚሆኑ ተጫዋቾችን በተመለከተም አሰልጣኝ ማይከል አርቴታ ከስካይ ስፖርት ጋር ቆይታ ነበራቸው። ታደምጡታላችሁ። ዩሊያን ቲምበርን እናነሻለን። ከዛ በተጨማሪ ወጣቱ ማክስ ዶማንም የዛሬ መነጋገሪያ ርዕሰ ጉዳይ ነበረ። ታደምጡ ታላችሁ የአርሰናል ደጋፊዎች። ከዙር መረጃችን ጎን ለጎን ሊቨርፑሎችም በቀጣይ ክረምት ራሳቸው ለማጠናከር በሚያደርጓቸው ጥረቶች ላይ ከጣሊያን ሴሬ ተጫዋቾችን ማምጣት ይሻሉ። የትኞቹን ታደምጣላችሁ። ከጀርመን ክለቦችም እንደዚህ ተጫዋቾችን እየተመለከቱ ነው። በተለይም የአርኔ ሽሎት ቀዳሚውን ተመራጭ እናደርሳችኋለን። ከዛ በተጨማሪ ግን የ ሊቨርፑል ተጫዋች በአስራ ሁለት ቀናት ውስጥ ከበድ ከበድ ያሉ ነገሮች አጋጥመውታል። ወደ ሶስት ከባባር ነገር ያጋጠመውን የሊቨርፑል ተጫዋች እናነሳለን። ቼልሲ ቤት እንሄዳለን። በቼልሲ ቤት ዛሬ ባለቤቱ ቶድቦ የተናገሩት ወይም የሰጡት ጋዜጣዊ መግለጫ መነጋገሪያነቱ እንደቀጠለ ይገኛል። ምናልባትም ቀጣይ የቼልሲን የአንድ ባለቤት የመሆን ነገር የሚያጠቃልለው ጉዳይ ስቴዲየሙ ነው ሲሉ ሐሳባቸውን አጋርተዋል። በምን ጉዳይ ታደምጡታላችሁ። ከዛ በተጨማሪ በቼልሲም በኩል የሚጠበቁ ዝውውሮች አሉ። አዳዲስ ያገኘናቸው መረጃዎች አሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ሌሎች ክለቦችንም ስናነሳ በኤፍኤ ካፕ ጆሮን ያጣው ዣን ፌሊፔ ማቴታ በኤፍኤ ካፕ ጨዋታ እንደሚመለስ ተረጋግጧል። እናደርሳችኋለን፣ ይህንን ለየት ያለ መረጃ በአውሮፓም ትልቆቹ ክለቦች ተለልቆቹ ተጫዋቾች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። እንደ ሁልጊዜው እንላለን፣ ላይክ እያረጋችሁ አበረታቱን። ለእኛ አንድ ላይክ ብዙ ጥቅም አለው። ሀሳብ አስተያየታችሁን ስለምታጋሩን ግን አስቀድመን ከልብ ከልብ ነው የምናመሰግነው፣ ውድ ቤተሰቦቻችን። ቤተሰሞን ካሻችሁም ሰብስክራይብ እያረጋችሁ ከእኛ ጋር ቆዩ። ከኬልያን መባፔና ሪያል ማድሪድ መረጃዎቻችን እንጀምር። ኬልያን መባፔ በአጠቃላይ አምስት መቶ ፕሮፌሽናል ጨዋታዎችን ማድረግ ችሏል። አምስት መቶኛውን ጨዋታ ያደረገው ደግሞ ሀገሩ ፈረንሳይ ክሮሻን በመለያመት ባሸነፈችበት ጨዋታ ነበረ። እንግዲህ 11 ጨዋታ አለፈው ከጨዋታ እንቅስቃሴ ግብ ካስቆጠረ ለፈረንሳይ ብሔራዊ ቡድን ቢያንስ ቢያንስ። በክሮሻው ጨዋታ ላይ ግን የመለያመት ያመት የመጀመሪያውን ፍጹም ቅጣት መተ መተው ማስቆጠር ችሏል። ከዛ በላይ ግን ለፈረንሳይ ብሔራዊ ቡድን ተጫዋቹ ከግብ በጣም ርቋል። አሲስቶቹም ቆየት እያሉ መጥተዋል። በአጠቃላይ በግል ክብር ደረጃ ደግሞ ከተመለከት ነው ወይም እንደ ቡድን ዋንጫን በማንሳት ሂደት ላይ ሁለት ዋንጫዎችን እስካሁን ከሪያል ማድሪድ ጋር አሳክቷል። የሱፐር ካፑን በባርሴሎና ተነጥቀውታል። ቀጣይ በርከት ያሉ ዋንጫዎች ይቀሩታል። በተለይም የስፔን ላሊጋ፣ የአውሮፓ ሻምፒዮንስ ሊግ፣ የዩፋ ኔሽንስ ሊግ ጨምሮ በአጠቃላይ እስካሁን ወደ አምስት የሚጠጉ ያልተነኩ ዋንጫዎች ይጠብቁታል። በቀጣይ ምን ያህሉን ዋንጫ ያነሳል የሚለው የሚጠበቅ ነው የሚሆነው ለባላንዶር በሚደረገው ጥረት ውስጥ ወይም ለግል ክብር በሚደረገው ጥረት ውስጥ የነኚህ ዋንጫዎች መገኘት በራሳቸው ትልቅ አስተዋጽኦ ይኖራቸዋል። ኬሊያን መባፔም በቀጣይ ምን ያህሉን ያሳካል የሚለው ደግሞ የሚጠበቅ ነው የሚሆነው። ፓውኩ ባርሲና ኢንጎ ማርቲኒስ ወደ ልምምድ እንደሚመለሱ ይጠበቃል። በተለይም ረቡዕ ወደ ልምምድ ይመለሳሉ ተብሎ ይጠበቃል። እነኚህ ተጫዋቾች እስከረብ ባለው ጊዜ ባርሴሎና ሐሙስ ከኦሳሱና ጋር ላለበት ጨዋታም ሁለት ተጫዋቾች ብቁ እንደሚሆኑ ሀንስ ፍሊክ እምነት እንዳላቸው ገልጸዋል። ፓው ኩባርሲም ኢኒጎ ማርቲኔዝም ከብሔራዊ ቡድን ስብስብ ውጭ ናቸው፣ በጉዳት ምክንያት እንደሚታወቀው። ፓው ኩባርሲ እንደውም የመጫወት እድልም አግኝቶ ነበረ፣ ግን በዲያን ሁይሰን ተቀይሮ ለመውጣት ተገዶ ነበረ በመጀመሪያው ዙር የኔዘርላንድ ጨዋታ ላይና አሁን ላይ ተጫዋቹ በጥሩ ሁኔታ እያገገመ እንደሆነ ነው ሀንስ ፍሊክ ያረጋገጡት ሌላኛው ከባርሴሎና ጋር በተያያዘ በተለይም ራፊኒያን በተመለከተ ማለት ነው፣ ኮንትራት ለማራዘም ጥረት እያደረጉ እንደሆነ ይታወቃል። ባርሴሎናዎች 120 ሚሊዮን ዩሮ በላይ የተጫዋቹን የውል ማፍረሻ ያደርጉታል ተብሎ ይጠበቃል። ዋነኛው ምክንያት ደግሞ በሳውዲ አረቢያ ክለቦች እና በእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹ እንግዲህ ተፈላጊ መሆኑን ተከትሎ ነው። ባርሴሎናዎች ይህን ነገር ለማድረግ እቅድ የያዙት ራፊኒሃ በእርግጥ ባለፈው ክረምት ክለቡን ለመልቀቅ ከጫፍ የደረሰ በሃንስ ፍሊክ ምክንያት የቆየ ተጫዋች ነበረ። ዘንድሮ ደግሞ ለባላንዶር ቁጥር አንድ እጩ ከሆኑ ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። ዘንድሮ ለሀገሩም ብራዚል፣ እንደዚሁም ለባርሴሎና የሚያደርጋቸው እንቅስቃሴዎች እጅግ በጣም ወሳኝ የሚባሉ ናቸው። በግብ አስተዋጽኦም ዘንድሮ ለእሱ በጣም ምርጡን ዓመት እያሳለፈ ነው። ይህን ክለብ በቀላሉ ይለቃል ተብሎ ባይጠበቅም እሱ ራሱ በግሉ ባርሴሎናዎች ግን የውለ ማፍረሻውን ከ120 ሚሊዮን ሮ በላይ ማድረግ እንደሚፈልጉ ነው። ሞንዶ ዲፖርቲቮ ዛሬ በፊት ገጹ ላይ ይዞት የወጣው ከላሚኒ አማል ጋር በተያዘም ራፊኒያ በባርሴሎና ቤት ምርጡ ጓደኛዬ ነው ብሏል። ላሚኒያ ማል ያለው ብቃት እጅግ በጣም የተለየና እጅግ በጣም አስደናቂ የሚባል ነው። ለእኔ እሱ ማንም ላይ ጥገኛ አይደለም ብሏል። በተለይም ደግሞ ከማንም ጋር ራሱን ማወዳደር ማነጻጸር አይፈልግም። እያንዳንዱን የራሱን የሆኑ ታሪኮችን መጻፍ ነው የሚፈልገው በርካታ የግል ክብሮችን ማሳካትን በተመለከተ በጊዜ ሂደት ይመጣሉ። ይህንን ማድረግም የላሚን ያማል የግል ጉዳይ ነው የሚወሰነው እንጂ ላሚን ያማል የማንም ጥገኛ አይደለም ብሏል። እንደሚታወቀው ላሚን ያማል በርካታ እንቅስቃሴዎቹ ሁነቶቹ፣ ሜዳ ላይ የሚያደርጋቸው ነገሮች፣ ግብ የሚያስቆጠርበት ቴክኒክ በሙሉ ከቀድሞ ተጫዋቻቸው ሊዮኔል አንድሬስ ሜሲ ጋር እያነጻጸሩት ነበር በርካቶች ጥንቃቄ ማድረግ ይገባናል ተጫዋቹን እንዳንጎደው እስኪሉ ድረስ ላሚን ያማል ግን ባላንዶርን የማሸነፍ አቅም አለው የጊዜ ጉዳይ ብቻ ነው የማንም ጥገኛም አይደለም ብሎ የተጫዋቹን ብቃት የተለየ ሲል አወድሶታል። በነገራችን ላይ ክርስቲያኖ ሮናልዶ አርባ ዓመት ከሞላው በኋላ በዚህ ሳምንት ነበረ ሁለት ጨዋታዎችን ለፖርቹጋል ብሔራዊ ቡድን ያደረገው ግብ አስቆጥሮላቸዋል በሁለተኛው ዙር ጨዋታ ላይ አንድ ፍጹም ቅጣት ምት ቢያመክንም ክርስቲያን ሮናልዶ ባለፉት 10 ዓመታት ወይም ደግሞ ከ30 ዓመቱ ጀምሮ በአጠቃላይ ለፖርቹጋል ብሔራዊ ቡድን 84 ግብ አስቆጥሯል። ባለፉት 10 ዓመታት እንደ ብሔራዊ ቡድን ከሮናልዶ በላይ ግብ ያስቆጠሩ ጥቂት በጣት የሚቆጠሩ ሀገራት ናቸው። በሀገር ደረጃ ላብነት ያክል አርጀንቲና ባለፉት 10 ዓመታት 112 ግብ አስቆጥራለች። ኢራን 108 ግብ አስቆጥራለች፣ ህንድ 95 ግብ፣ ማሌዥያ 89 ግብ፣ ቤልጅየም 88 ግብ፣ ዩናይትድ አረብ ኤምሬትስ 85፣ ፖላንድ 85 ግብ አስቆጥሯል። ስለዚህ ከሮናልዶ በላይ ባለፉት 10 ዓመታት ግብ ያላቸው ብሔራዊ ቡድኖች ብናይ ስድስት ናቸው። ከዛ በኋላ ክርስቲያኖ ሮናልዶ ከነኚህ ብሔራዊ ቡድኖች ቀጥሎ ግብን አስቆጥሯል። 84 ግቦች አሉት። በእነህ ሀገራት ብቻ እንደ ሀገር ይበለጣል። በጣም አስገራሚ ነው። የክርስቲያኖ ሮናልዶ ግብ የማስቆጠር ንጻሬ እንዴት አገኛችሁት? ግን መረጃውን ከኦብታ ላይ ነው እኛ የወሰድነው። ሪያን ቼርኪ የበርካታ ክለቦችን ቀለቤ ሳበው። የ21 ዓመት የኦሎምፒክ ሊዮንና የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነው። ዘንድሮ በጣም የተለየ ዓመት እያሳለፈ ነው። ኦሎምፒክ ሊዮን ደግሞ እንደ ቡድን ከፍተኛ ኪሳራ ያስመዘገበበት ዓመት ነው። ከዋክብቶችን የመሸጥ ግዴታ አለበት። ራሱ ተጫዋቹ ራሱ ሪያን ቸርኪ ሪያን ቸርኪ ክለቡን መልቀቅ ይፈልጋል። ታዲያ በአሁኑ ሰዓት እንደ ሊቨርፑልና ማንቸስተር ዩናይትድ ያሉ ክለቦች ከፕሪሚየር ሊግ ቅርቡ ቢሆኑም ከጀርመን ክለቦች እንደ ባየር ሞንችንና ቦሩሲያ ዶርትመንድ፣ ከፈረንሳይ ራሱ ቱጃሩ ክለብ ፓረሰን ጀርሜን ሁኔታውን በቅርብ እየተከታተሉ ነው ተብሏል። ስለዚህ እዚህ ተጫዋች መዳረሻ የሚሆነው ክለቦቹ ከሚያቀርቡት ኮንትራትና ጥቅማጥቅም በተጨማሪ ተጫዋቹ ራሱ መጫወት የሚፈልግበት ሊግ ነው እና በቀጣይ ክረምት ላይ ትልቅ አጀንዳ እንደሚሆን ተረጋግጧል። ግን ፈላጊዎቹ ከፕሪሚየር ሊግም ክለቦች በላይ ናቸው። ኤንድሪክ ዛሬ በጋዜጣዊ መግለጫ ፍራቻውን ተናግሯል። እውነት ለመናገር በውስጤ ብዙ ጊዜ የሚያስጨንቀኝ ነገር በ2006 የዓለም ዋንጫ ላይ አልመረጥ ሆኖ ወይ ብዬ ሰጋለሁ እፈራለሁ ብሏል። ይህ ነገር ደግሞ ተጫዋቹን ምናልባትም የሪያል ማድሪድ መውጫውን በር እንዲመለከት ሊያደርገው ይችላል እየተባለ ነው። ተጨንቅ ያለው ምክንያቱም በዓለም ዋንጫ ላይ መሳተፌ የእኔ ትልቅ ህልም ነው። ስለዚህ ጉዳይ ለመናገር እንኳን ከባድ ነው። ብራዚል ስድስተኛው የዓለም ዋንጫ እንድታሸንፍ መርዳት ትፈልጋለሁ። ስለዚህ ለብሔራዊ ቡድኑ ለመጫወት ስል ነገሮችን መመልከት አለብኝ ብሏል። ስጋቴም ተመርጬ እጫወታለሁ አልጫወትም የሚል ሆኗል ብሏል። ሪያል ማድሪድ አሁን ባለበት ሁኔታ ለተጫዋቹ የሚሰጠው ደቂቃ እጅግ በጣም ያነሰ የሚባል ነው። ከብራዚል ብሔራዊ ቡድን ስብስብ ውጭ ነበረ። በአሁኑ የተጠራበት ዋነኛ ምክንያት ኔይማር ጁኒየር ከተጠራ በኋላ ጉዳት ማስተናገዱን ተከትሎ ነው። ኤንድሪክ ምንም አይነት ዋስትና የለውም አሁን በብራዚል ብሔራዊ ቡድኑ ዘንድሮ ባሳለፈው የመጫወቻ ጊዜና ይህ ነገር አሁን ስጋት እየገባው እንደሆነ ነው ያሳወቀው። ውድ ቤተሰቦቻችን ቃለ ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት ቃለ ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እናልፋለን። በድጋሜ መልካም ቆይታ ተመኘን። ዣን ፊሊፔ ማቴታ ጆሮን ያጣው በኤፍ ኤ ካፕ ጨዋታ ከሚል ዋል ጋር ሲጫወቱ ነበረ። እጅግ በጣም ዘግናኝ ጥፋት ከተሰራበት በኋላ ሆስፒታል ሄዶም አርተፊሻል ጆሮ ተገጥሞለታል። ታዲያ በኤፍ ኤ ካፕ ጨዋታም ከጨዋታ ውጪ በጉዳት ምክንያት ሆኖ የሰነበተው ዣን ፊሊፔ ማቴታ ቀጣይ ሳምንት በኤፍ ኤ ካፕ መርሃ ግብር ክለቡ ክሪስታል ፓላስ ከፉልሃም ጋር በሚያደርገው ጨዋታ እንደሚመለስ ወደ ሜዳ ተረጋግጧል። ሐኪሜን ጆሮን አሳየኝ ብለው ፍቃደኛ አልነበረም ያለው ዣን ፌሊፕ ማቴታ እንግዲህ በቀጣይ ሳምንት የፓላስና የፉላም ኤፍ ኤ ካፕ ጨዋታ ላይ ፊት መስመሩ እንደሚመራ ተረጋግጧል። ሌላኛው በበርካታ ክለቦች እየተፈለገ የሚገኘውም የብሬንትፎርድ አጥቂ ብሪያን መቤሞን በተመለከተ ኒካስል ዩናይትዶች ወደዚህ ዝውውር በይፋ መግባታቸው ተረጋግጧል። በአርሰናል ቤት የሳካ ተተኪ ይሆናል በሚል በርከት ያሉ የአርሰናል ደጋፊዎች ተጫዋቹ ወደ ቡድናቸው እንዲቀላቀል ፍላጎት እንዳላቸው ሰሞኑን ሲዘገብ ነበረ። ብሬንትፎርድ በኩል ደግሞ 50 ሚሊዮን ዩሮ ያቀረበ ማንኛውም ክለብ ተጫዋቹን መውሰድ ይችላል ብለው እንደዚሁም ያሳውቀው ነበረ። አሁን ታዲያን በኤዲያው የሚመሩት ኒካስል ዩናይትዶች ራሳቸውን ለማጠናከር ብሪያንም ቤሞን ቀጣይ እቅዳቸው አካል አድርገውታል ተብሏል። ወደ ፉክክሩም በይፋ መግባታቸው ነው። ዛሬ ሚረር ስፖርት በፊት ገጹ ላይ ይዞት የወጣው በዣረድ ብሬንዝ ዋይት በኩል እንደሚታወቀው በእንግሊዝ ብሔራዊ ቡድን በቶማስ ቱዌል ጥሪ አልተደረገለትም። በዚህኛው የዩኤፋ ኔሽንስ ሊግ የማጣሪያና የዓለም ዋንጫ የማጣሪያ ጨዋታ ኢንተርናሽናል ብሬክ ላይ ከስብስብ ውጭ ተደርገዋል። በዚህ ምክንያት 2026 ብሔራዊ ቡድኑ እንግሊዝን መወከል የሚፈልገው ጀረድ ብሬንዝዋይት ነገሮችን መመልከት ጀምሯል። የኤቨርተን ቆይታውን ማጤን ጀምሯል የተባለው ኤቨርተን ዘንድሮ እንደ ቡድን ዴቪድ ሞይስ እስኪዙ ድረስ በጣም ደካማ ጊዜ ነበር ያሳለፈው። ከእሳቸው በኋላ እንኳን ጥሩ የሚባል ለውጦችን በኤቨርተን ቤት ተመልክተናል። ታዲያ ጀረድ ጃርደን ብሬንዝዋይት በቀጣይነት ይመለከታቸዋል ተብለው የሚጠበቁት የፕሪሚየር ሊግ ትልልቅ ክለቦች ናቸው። እንደ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቶትናም ሆትስፐርስ ይህን የመሃል ተከላካይ ለረጅም ጊዜ ሲከታተሉት ነበረ። የስፔን ትልልቅ ክለቦችም ስማቸው ሲያያዝ ነበረ እና በቀጣይ ክረምት ላይ ተጫዋቹ በተለይም ከኤቨር ተለቁ ትልቅ ክለቦችን ይመለከታል የሚል መረጃን ቲኤንቲ ስፖርት ነው በፊት ገጹ ላይ ዛሬ ይዞት ይወጣው። በቼልሲ በኩል ቶድ በሁሊ ክለቡን ከያዙ በኋላ በእርግጥ ለብቻቸው አይደለም፣ ክለቡን የተቆጣጠሩት የተወሰኑም ድርሻ በሌላ ባለሀብት ስር እንዳለ ይታወቃል። አሜሪካ የቼልሲ ባለቤት ቶድ በሁሊ በክለቡ ያሰቡትን እቅድ በጥሩ ሁኔታ እየተገበሩ መሆኑን ገልጿል። ስለ ክለቡ ሁኔታም ያስረዱት ባለሀብቱ አሁን ላይ በቼልሲ ያለው እውነት ከተመለከትን ክለቡ በተረጋጋ ሁኔታ ላይ እንዳለን እናያለን ሲሉ ተደምጠዋል። ቸልሲን የምንፈልገው ቦታ ላይ ለማድረስ የወጣነውን እቅድ እየተገበርንም እንደሆነ ይሰማኛል፣ ያሉት ባለቤቱ ባለሀብቱ አክለውም አክሎም በአሁኑ ሰዓት አራት ውስጥ ነው የምንገኘው፣ ስለዚህ ቡድናችን አስደናቂ የውድድር ዓመትን እያሳለፈ መሆኑን ደግሞ ደረጃ ሰንጠረዥ ያሳያል ብለዋል። ግን በርካቶች በዚህ አይስማሙም። ቸልሲ ወጥ ብቃትን እያሳየ አይደለም፣ ቸልሲ ከዚህ በላይ ይገባዋል የሚሉ የቸልሲ ደጋፊዎች በስፋት እየተመለከትን እንደሆነ ይታወቃል። እሳቸው ግን ምርጥ ጊዜን እያሳለፍን ነው ብለዋል። ቶድ ቦሆሊም አክለው ከስቴዲየም ግንባታ ጋር በተያዘ ቀጣይ የቼልሲ ስቴዲየም ግንባታ ሂደት አንድ ባለቤትነትን ሊወሰን ይችላል ብለዋል። ይህን ስቴዲየም በምን አይነት መንገድ ይገንባ የሚለው ነገር በርካታ ጊዜ በባለ ሀብቶቹ መካከል ቅሬታን የፈጠረና ባለ ሀብቶቹን መከፋፈል ውስጥ የከተተ ጉዳይ እንደነበረ እናስታውሳለን። አሁን ታዲያ ቶድ ቦም ይህ ስቴዲየም መታደስ አለበት፣ ቼልሲን የሚመጥን ስቴዲየም መገንባት አለበት። ትልቅ ክለቦች ስቴዲየም እየገነቡ እንደሆነ ይታወቃል ላብነት ያክል እነ ቶትናም ገንብተዋል። ዌስትሃም ዩናይትድ እንደዚህ አይነት ስቴዲየም ገንብቷል። በቅርቡ ሊቨርፑል የስቴዲየሙን እድሳት አድርጎበታል፣ የተመልካች ቁጥር ጨምሯል። ከዚያ በተጨማሪ ኒካስል ዩናይትዶች ሰሞኑን ስቴዲየም ሊገነቡ እንደሆነ ይታወቃል። ማንቸስተር ዩናይትድ ደግሞ እጅግ በጣም አነጋጋሪ የሆነ ስቴዲየም ሊገነባ ነውና፣ እና ቶድቦም እኛም ልክ እንደሌሎቹ ቼልሲን የሚመጥን ስቴዲየም እንገነባለን፣ ግንባታው ግን ቀጣይ የቼልሲን ባለቤትነት ዕጣ ፈንታም የሚወስን ጉዳይ ነው ብለዋል፣ ዛሬ በሰጡት ጋዜጣዊ መግለጫ። ከቼልሲ እንግዲህ በውሰት የለቀቀው ቤንቺል ዌል በቀጣይነት ክለቡን በቋሚነት እንደሚለቅ ተረጋግጧል። በእርግጥ ቼልሲ አስቀድሞ ባለፈው ክረምት ላይ ነበረ ተጫዋቹን እንዲወጣ ያሳወቀው። ተጫዋቹም ክለብ እንዲፈልግ ተነግሮት ነበረ። በወቅቱ ግን ቤንቺል ዌል በቼልሲ መቆየትንና ለቦታው መፋለምን እንደ አንድ ስትራቴጂ ይዞት ነበረ ግን እስከ ጥር ያው ነገሮች እንዳልሆነነት ይታወቃል። አሁን በፓላስ ቤት ይገኛል። በቼልሲ በኩል ተጫዋቹን በቋሚነት የመልቀቅ ዕቅዳቸው እንዳልተቀየረም ነው ይፋ የተደረገው። ዛሬ በቼልሲ ቤት ብዙ እውቅና ያልተሰጠው ግን ለቼልሲ ባለ ውለታ የሆነ በተለይም በአውሮፓ ሻምፒዮንስ ሊግ የማይረሳው ተጫዋች ራሜሬስ 38ኛ ዓመቱ ላይ ይገኛል። ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ዩሮፕ ሊግ፣ ኤፍ ኤ ካፕ፣ ሊግ ካፕ እነኝን የመሳሰሉ ትልቅ ክብሮችን ከሰማዮቹ ጋር አሳክቷል። ለማሳካታቸውን በጣም ቁልፉ ተጫዋች ነበረ። በተለይም ባርሴሎና ላይ በሱና በኤቶ ግብ ሲያሸንፉ የዚህ ተጫዋች ሚና ትልቅ ነበረ። አሁን 38ኛ ዓመቱ ላይ ደርሷል። ያቺን የባርሴሎና ጨዋታ ግን ታስታውሳላቸው ቼልሲውያን። አጋሩን ለቨርጅል ቫንዳይክ ለሊቨርፑሉ ተከላካይ እቺ ሁለት ሳምንት ጥሩ አልነበረችም፣ በተለይ በአጠቃላይ በቁጥር ደረጃ ካየ ነው ያለፉት 11 ቀናት እጅግ በጣም መጥፎ ነበሩ። ለቨርጅል ቫንዳይክ ባለፉት 11 ቀናት ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግ በፓሪስ ሰን ጀርሜን ተሰናበተ። ቡድኑ የካራባው ካፕ ዋንጫ አጣ ከሊቨርፑል ጋር። ከዛ የአውሮፓ ኔሽንስ ሊግ ሩብ ፍጻሜ ላይ በስፔን ብሔራዊ ቡድን ተሸንፈው ወጡ። ይሄ ለሱ በጣም አስከፊ ሳምንት ነበረ። በአጠቃላይ ቨርጅል ቫንዳይክ በሊቨርፑል እና በሀገሩ በ11 ቀናት ውስጥ ከትልልቁ ውድድሮች ለመሰናበትና ከዋንጫ ማጣት አጋጣሚ ውስጥ እንግዲህ ራሱን አግኝቶታል ቨርጅል ቫንዳይክ ። እንደሚታወቀው በሊቨርፑል ቤት እስካሁን ኮንትራቱን ያላደሰና ቀጣይ የውድድር ዓመትን በየትኛው ክለብ ያሳልፋል የሚለው እስካሁን የታወቀ ነገር የለም። ጀስቲን ክላይቨርት፣ የበርነ ማውዙ የዘንድሮ አስደናቂ ተጫዋች ዲያን ሁይሰን በሚቀጥለው ሲዝን ከእኛ ጋር የሚሆን አይመስለኝም ብሏል። የተጫዋች እንደሚታወቀው በሊቨርፑል በኩል በተለይም በጥብቅ እየተፈለገ እንደሆነ ይታወቃል። ያው እንዳልኳችሁ በሊቨርፑል ቤት አሁን አራቱም የመከላከል ስፍራ ከግራ እስከ ቀኙ በሮበርሰን በኩል ተተኪ ማምጣት ይፈለጋል። በተቃራኒው ግን ሁለቱ የማል ተከላካዮች ኢብራሂም ኮናቴ እና ቨርጅል ቫንዳይክ፣ የቀኝ ተከላካያቸውም ትሬንት አሌክሳንድር አርኖልድ እስካሁን ኮንትራታቸውን አልፈረሙምና በዚህ ምክንያት ወጣት ተከላካዮችን እየተመለከቱ ነው ሊቨርፑሎች። ካዩት ተከላካይ ደግሞ አንደኛው ዲያን ሁይሰን ነው። ለዚህ ደግሞ የፊት መስመር አጥቂው ጀስቲን ክላይቨርት ዛሬ ማረጋገጫ ሰጥቷል። በቀጣይ እዚህ ተጫዋች ላይ ሊቨርፑል የሚያደርጉት እንቅስቃሴ ጥሩ አጋጣሚ ይመስላል፣ ተጫዋቹ መልቀቁ በጓደኛው ከተረጋገጠ። ሌላኛው አርኔ ስሎት ሀሳቡን አልቀየረም ተብሏል። ትሬንት አሌክሳንደር አርኖልድ ሊቨርፑልን በቋሚነት ለቆ መሄድ ከሆነ የአርኔ ስሎት የመጀመሪያ ተመራጭ ተጫዋች የሚሆነው የባየር ሌቨርኩሰኑ ጀረሚ ፍሪፖንግ እንደሆነ እየተዘገበ ይገኛል። ጀሬሚ ፍሪፖንግም ባየር ሌቨርኩሰንን በቀጣይ ክረምት መልቀቅ ይፈልጋል። 40 ሚሊዮን ዩሮ ደግሞ ለዚህ ተጫዋች የዝውውር ሂሳብ የቀረበው እንደሆነ ይታወቃልና አርኔ ስሎት የመጀመሪያ ተመራጫቸው ነው ተብለዋል። ሌላኛው ከሊቨርፑል ጋር በተያያዘ አሌሳንድሮ ባስቶኒንም ከጣሊያኑ ክለብ ኢንተር ሚላን የማስፈረም ፍላጎት እንዳላቸው ሲዘገብ በኢንተር ሚላን በኩል እዚህ ተጫዋች የቀረበው የውል ማፍረሻ 60 ሚሊዮን ሮ እንደሆነ ታውቋል። በቀጣይ ግን ሊቨርፑል ይህን ተጫዋች ለማምጣት በሚያደረገው ጥረት ላይ ከኢንተር ሚላን ከተለጠፈበት ሂሳብ ውጭ በርካታ ፈላጊዎች አሉት። ይህንን ተጫዋች ለማምጣትና ሊቨርፑሎች ከበድ ያለፈተና ይጠብቃቸዋል። 60 ሚሊዮን ሮንም ቢከፍሉ እንኳን ተጫዋቹ ፍላጎት በራሱም ወሳኙ ነገር ነው። ወደ ፕሪሚየር ሊግ መጥቶ መጫወትና በቀጣይ ክረምት ሊቨርፑሎች በቡድናቸው ማጠናከር ሂደት ላይ አሌሳንድሮ ባስቶኒንም አካተውታል። በአርሰናል በኩል ከጉዳት የሚመለሱ በርከት ያሉ ተጫዋቾች እንደሚኖሩ ለአርሰናል ቅርብ የሆኑ የዜና ምንጮች አረጋግጧል። አንደኛው ጸሐፊ ሳይመን ኮሊንስ ዩሊያን ቲምበር ከሀገራት ጨዋታ መልስ በሊጉ ኤፕሪል መጀመሪያ ላይ ከፉልሃም ጋር በሚደረገው የፕሪምየር ሊግ መርሃ ግብር ላይ ክለቡ አርሰናልን ወክሎ ሊጫወት እንደሚችል ጠቁሟል። ተጫዋቹ ያጋጠመው ጉዳት ሳይሆን ህመም ነው። ይህ ህመሙ ደግሞ የከፋ ችግር አይደለም። ለጥንቃቄ ሲባል ከኔዘርላንድ ብሔራዊ ቡድን ውጭ ተደርጓል። ስለዚህ አርሰናል ይህን ተጫዋች ያለምንም ጥርጥር ያገኘዋል የሚል መረጃ ነው በፊት ገጹ ላይ ዞት የወጣው። ለአርሰናል ነገሮች በጣም አሳሳቢ የሚያደርገው ከኢንተርናሽናል ብሬክ በኋላ ኤፕሪል 1 ቀን ፉልሃምን በፕሪሚየር ሊግ ይገጥማሉ። ከዛ ኤፕሪል 15 ቀን ወደ ኤቨርተን ያቀንተው በፕሪሚየር ሊግ ኤቨርተንን ይገጥማሉ። ከዛ በመቀጠል ኤፕሪል 8 ማክሰኞ ምሽት ማለት ነው። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታቸውን ኤምሬትስ ላይ ሪያል ማድሪድን ይገጥማሉ። በስምንት ቀናት ውስጥ ብቻ ፉልሃምን፣ ኤቨርተንን፣ ሪያል ማድሪድን ይገጥማል። ለዚህ ስብስብ ደግሞ ማይክል አርቴታ በጋዜጣዊ መግለጫቸው ላይ በርካታ ተጫዋቾቻችን ይመለሱልናል፣ ስለዚህ ለቡድናችን ይህ ጠባ በመርሃ ግብር ጊዜ ከባድ አይሆንበትም እያሉ ነው። ቡካዮሳካ አንደኛው የሚጠበቀው ተጫዋች ነው። ዩቬንቱሶች ከቼልሲ ወደ አርሰናል በውሰት የሄደውን ራይም ስተርሊንግን አርሰናል በቋሚነት አለማስፈረም ፍላጎቱን ተከትሎ በቀጣይነት ተጫዋቹን ከቼልሲ ለማስኮብለል ጥረት ያደርጋሉ ተብሏል። እንደሚታወቀው በአርሰናል በኩል ይህንን ተጫዋች በቋሚነት የማስፈረም ምንም አይነት ፍላጎት እንደሌላቸው ተረጋግጧል። ግን ያለምንም ጥርጥር ዘንድሮ በተወሰነ መንገድ ቢሆን ጥሩ የነበረባቸው ጨዋታዎች ነበሩ። ለአብነት ያክል ዩናይትድን በገጠሙበት የኤፍ ኤ ካፕ ጨዋታ ላይ ጥሩ እንቅስቃሴን ማድረግ ችሎ ነበረ። ይህ ተጫዋች ግን በአርሰናል በኩል የረጅም ጊዜ ተጫዋች ሆኖ ለቡድኑ ቁልፍ ግልጋሎትን መስጠት እንደማይችል ከታመነበት እና ወጣት ተጫዋቾችን ማምጣት እንደ እቅድ ከተያዘ በኋላ ወደ ቼልሲ እንደሚመልሱት ይታወቃል። ዩቬንቱሶች ደግሞ ይህን ተጫዋች አርሰናል በቋሚነት ካልወሰደው እንውሰደው እያሉ ነው። ማክስ ዶማንን በተመለከተ ብዙ መልእክቶች ይደርሱናል። ድንቅ ታዳጊና ተሰጧለው እያሉ ያወሩናል ብለዋለ ዴክላን ራይስ። በርካታ ክለቦች የዚህ ተጫዋች ፈላጊ ሆነው ብቅ ማለታቸው የሚዘነጋ አይደለም። አርሰናል ይህን ተጫዋች ለማቆየት ገና ስራዎች ይጠብቁታል። ዴክላን ራይስም ገና አስራ አምስት ዓመቱ ነው። ብዙ መንገዶች ይቀሩታል። እስከዛ ድረስ መማርና ራሱን ማሻሻልና በደንብ መስራት አለበት። በአርሰናል ቤትም ይሳካለታል፣ እዚሁ መቆየት አለበት ብሏለ ዴክላን ራይስ። ማክስ ዶማን ገና 15 ዓመቱ ነው። ስለዚህ ፕሮፌሽናል ኮንትራትን በአርሰናል ቤት መፈረም አይችልም። ግን የስኮላርሺፕ ፊርማዎችን ማስቀመጥ ይችላሉ። አርሰናሎች ግን ተጫዋቾቻቸውን አትተዋል በቅርብ ጊዜያትና ማይክል አርቴታ ጥንቃቄ ከሚያደርጉለት ተጫዋች አንደኛው ነው። በፕሪሚየር ሊግ ደግሞ እሱን ማሰለፍ አይችሉም። ስለዚህ በቀጣይ በፕሪሚየር ሊግ ማሰለፍ የሚችሉበት ሰዓት ሲመጣ ግን እሱን በቋሚ ቡድን ውስጥ ይከቱታል። ማሰለፍ የማይችሉት በእድሜ ጉዳይ ፕሪሚየር ሊጉ ባስቀመጠው ህግ ምክንያትም እንደሆነ ሳይዘነጋ ማለት ነው። ዊልያም ሳሊባ ዛሬ 24ተኛ ዓመቱ ነው። በትንሽ ጨዋታ 50 ድሎችን በአርሰናል ቤት አስመዝግቧል። በአጠቃላይ 65 ድል፣ 16 አቻ፣ 11 ሽንፈት ገጥሞታል። ይህ ተጫዋች በአርሰናል መለያ በርካታ ድሎች አሉት። በአርሰናልም ፈጣኑን ድል ያስመዘገበው ነው 50 ጨዋታዎችን ዊልያም ሳሊባ ዛሬ 24ተኛ ዓመቱ ላይ ይገኛል። በአጠቃላይ በአርሰናልም ቆይታውም በርካታ ክብሮችን አሳክቷል። ኮሚቲ ሽልድን 2023 ላይ የሊግ አንድ የአመቱ ምርጥ ወጣት ተጫዋች በውሰት ካመራ በኋላ 2022 የሊግ አንድ የአመቱ ምርጥ ወጣት ቡድን ውስጥ ተካቷል። 2022 ም በድጋሜ የፔፌ የአመቱ ምርጥ ቡድን ውስጥ 2022223 በአርሰናል የፔፌ የአመቱ ምርጥ ቡድን 2023 24ም ተካቷል። የዘ አትሌቲክ የአመቱ ምርጥ ቡድን ውስጥ 2024 ላይ ዩሮ 2024 ምርጥ ቡድን ከፈረንሳይ ብሔራዊ ቡድን ሲመረጥ እሱ ነበረ። ከዛ በተጨመረም የፊፋ የአመቱ ምርጥ ቡድን ውስጥ 2024 ላይ መካተት ችሎ ነበረ ይህ አስደናቂ ተጫዋች ዛሬ 24ኛ ዓመቱ ላይ ይገኛል ማንቸስተር ዩናይትድ ተጫዋች ለማምጣት በሚያደረጉት ጥረት ላይ ሩበና ሞሪ በራሳቸው ከስፖርት ኢንግሊዝ በላይ የሚያመጣቸው ተጫዋቾች ለማሳመን አይቸገሩም እየተባለ ነው አሁን ላይ በፖርቹጋል ብሔራዊ ቡድን እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው እና በማንቸስተር ዩናይትድ እየተፈለገ የሚገኘው ትሪንካውን በተመለከተ ፍራንሲስኮ ትሪንካው ሁለት ግቦችን በዚህ ሳምንት አስቆጥሮ ለፖርቹጋል ብሔራዊ ቡድን ይህን ተጫዋች ለማስፈረም ዩናይትዶች እቅድ አላቸው። በተጫዋቹ በኩል እስከ 60 ሚሊዮን ዩሮ አካባቢ የውል ማፍረሻ ይኖረዋል ተብሎ ይጠበቃል። ለዚህ ደግሞ ተጫዋቹን አሳምኖ ወደ ዩናይትድ የማምጣት ሂደቱና በተጫዋቹ ላይ ጥሩ እምነት የመፍጠሩ ሂደት ለሩበን አሞሪም የሚታው ነው እየተባለ ነው። በስፖርቲንግ ሊዝበን በነበሩበት ጊዜም ከተጫዋቹ ጋር ያላቸው ጥሩ የሚባለ ቀረቤታ እዚሁም ተጫዋቹን በሳቸው ስር ጥሩ ጊዜ ማሳለፉን ተከትሎ ለዩናይትድ ይህ ጥሩ አጋጣሚ ነው እየተባለ ነው። ለማንቸስተር ዩናይትድ በእጅጉ ቅርብ ከሆኑ ጋዜጠኞች አንደኛው ሳሙኤል ሉከረስት ነው። በቀጣይ ክረምት ዩናይትድ በርካታ ዕቅዶች አሉት። ከዕቅዶቹ አንዱ በርካታ ወጣት ተጫዋቾችን ማምጣትና ከቡድኑ በርካቶችን መቀነስ እንደሆነ ግልጽ ነው። ታዲያ በዚህ ጉዳይ ላይ እንደ ሳሙኤል ሉከረስት ዘገባ ከሆነም ማንቸስተር ዩናይትድ በዚህ ክረምት በቋሚነት ውል የሚለቁ ተጫዋቾች ቁጥር በእጥፍ ለማሳደግ ይሞክራል ያለው ካርሎስ ካዜሜሮ በክረምት የዝውውር መስኮት ለሽያጭ የሚቀርቡ ተጫዋቾች ውስጥ ግንባር ቀደም ቢሆንም ነገር ግን በማንቸስተር ዩናይትድ ከግብ ጠባቂ እስከ አጥቂ ጀምሮ እነ አንቶኒ፣ ራሽፈርድ፣ ሳንቾ፣ ክሪስቲያን ኤሪክሰን፣ ካዜሜሮ፣ አልታይ ባይንደርም ጭምር ከማንቸስተር ዩናይትድ መውጫው በር ላይ ቆሙ ናቸው እየተባለ ይገኛል። እንመለሳለን፣ የአልታይ ባይንደርን ጉዳይ የግል ጉዳይም ስላለበት ማለት ነው። ከማንቸስተር ዩናይትድ ግን የነኚህ ተጫዋቾች መልቀቅ የሚቀር አይደለም። ሩበን አሞሪ ይሄንን አስቀድመውም አረጋግጧል። እንደ ሳሙኤል ሉካረስት ዘገባም ከሆነ ሌላኛው ዛሬ መነጋገር የሆነው የፓትሪክ ዶርጉ በይፋ ስም ማስቀየር ጉዳይ ነው። ይህ በጣም አስደናቂ የማንቸስተር ዩናይትድ የግራ ተከላካይ መስመር ተጫዋች በሃይማኖታዊ ጉዳይና ቤተሰቦቹ ከባህላችን አንጻር በሚል መጠሪያ ስሙን ለማስተካከል ከቤተሰቦቹ ጋር ረጅም ጊዜ ውይይት ሲያደርግ እንደነበረ ተረጋግጧል። ጉዳዩ ቆየት ያለም እንደሆነ ነው ራሱም ፓትሪክ ዶርጉ ያረጋገጠው። እናም በዛሬው ዕለት በማንቸስተር ዩናይትድ ቤት የሚገኘው ፓትሪክ ዶርጉ በይፋ ስሙ መሃል አንድ በጣም ረዘም ያለ ትርጓሜ ያለው ስምን አካቷል። በዚህ መሰረት ፓትሪክ ዶርጉ ተብሎ ሲጠራ የነበረው ስሙ ላይ ፓትሪክ ቻይኒዝ ኬፐር ዶርጉ ተብሎ እንዲጠራም አድርጓል። የራሱ የሆነ ሃይማኖታዊ ትርጉም እንዳለውም ነው በርካታ መረጃዎቹ እየወጡ የሚገኙት። ለዴንማርክ ብሔራዊ ቡድን በዚህ ሳምንት ተሰልፎ መጫወት የቻለው ፓትሪክ ዶርጉ አንድ አሲስ ለክርስቲያን ኤሪክሰን አድርጎለት እንደነበረም የሚዘነጋ አይደለም። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪ አዲስ ግብ ጠባቂ እንደሚፈልጉ ሰሞኑን በስፋት ሲዘገብ ነበረ። ይህን የእሳቸውን እቅር ተመርኩዞም እንደውም ዘሰን ብዙም ታማኝ ካልሆኑ ጋዜጦች አንደኛው ዘሰን ነው። ዘሰን ይህ ግብ ጠባቂ በማንቸስተር ዩናይትድ አለመፈለጉን ተከትሎ አንድሬዮናና ወደ ሳውዲ አረቢያ ያመራል የሚል መረጃን ይዞ ወጥቶ ነበር። ግን በየትኛውም የማንቸስተር ዩናይትድ ታማኝ የዜና ምንጮች የአንድሬ ኦናና ወደ ሳውዲ አረቢያ ሄዶ ይጫወታል የሚለው መረጃ የተረጋገጠ ስላልነበረ እኛም በመረጃችን ልናካተተው አልወደርንም ነበረ። በማንቸስተር ዩናይትድ ግን እሳቸው ሩበን አሞሪም ደስተኛ ለመሆናቸው አንድ፣ ሁለተኛ ደግሞ አልታይ ባይንደር ቆይታ ጥያቄ ውስጥ መግባቱን ተከትሎ በተለይም የቱርክ ብሔራዊ ቡድንን በግብ ጠባቂነት 2026 ዓለም ዋንጫ መወከል ይፈልጋል አልታይ ባይንደር ና በማንቸስተር ዩናይትድ የቋሚነት ስፍራን እንደማያገኝ የገባው ግብ ጠባቂ መልቀቅ ይፈልጋል። ስለዚህ በማንቸስተር ዩናይትድ በኩል ለአንድሬ ዮናና ብቻ ሳይሆን ለሁለተኛም ግብ ጠባቂ አልታይ ባይንደር ክለቡን መልቀቅ ተከትሎ አስገዳጅ የክረምት የግብ ጠባቂ ዝውውር ሊያደርግ ይችላል ተብሎ ይጠበቃል። ወደ ቡድኑ ግን እሳቸው የሚሹትን ግብ ጠባቂ ሊያመጡ እንደሚችሉ ነው መረጃዎች እየወጡ የሚገኙት። በማንቸስተር ዩናይትድ በኩል በረጅም ጊዜ ተጫዋችነት የምናውቃቸው በግብ ጠባቂ ቶም ሂተን እና ተከላካዩ ጆን ኢቫንስ በኩል በጋጠማቸው ጉዳት ምክንያት ከሜዳ ርቀው እንደሚገኙ ይታወቃል። አሁን ላይ የወጣው የሜን ስፖርት ዘገባ ሁለቱ ተጫዋቾች አሁን ላይ እግር ኳስ ስለማቆም እያጤኑበት ነው ተብሏል። ሳሙኤል ሉከረስትም እንግዲህ ሁለቱ ተጫዋቾች ራሳቸውን ከእግር ኳስ ሊያገሉ የሚችሉበት አጋጣሚ እንዳለ እየተዘገበ ይገኛል። በማንቸስተር ዩናይትድ በኩል የኢቫንስ ተመልሶ ቡድኑን በተወሰነ መንገድ በኤሪክ ቴንሃክ ስር አገልግሏል። በእርግጥ ዩናይትድ በተቸገረባቸውም ጨዋታዎች ወሳኝ ግልጋሎትን መስጠቱ የሚካድ አይደለም። ቶሚተንም ከስንት አንድ ጊዜ እየተሰለፈ ሲጫወት የነበረ ግብ ጠባቂ ነው። ሁለቱም በቀጣይ ክረምት ክለቡን ይለቃሉ እየተባለ ነው። ማንቸስተር ዩናይትድ ኤፕሪል አንድ በሚመለሰው ተወዳጁ የእንግሊዝ ፕሪሚየር ሊግ በተቃራኒው ኖቲንግሃም ፎረስትን ይገጥማል። በዚህ መሰረት የ33 ዓመቱ የፊት ሰር አጥቂ ክሪስ ውድ ሀገሩ ኒውዚላንድ ከሰሜን መቄዶኒያ ጋር እንግዲህ በተጫወቱበት ጨዋታ ጉዳት እንዳስተናገደ መረጃዎች እየወጡ ይገኛሉ። በዚህ መሰረት ተጫዋቹ ለማክሰኞ ጨዋታ የመድረሱ ነገር አጠራጣሪ ነው እየተባለ ይገኛል። ይህ ለዩናይትድ ጥሩ የሚባል ለኖቲንግሃም ፎረስት ግን በጣም አስከፊ የሚባል መረጃ ነው። ዘንድሮ የቡድናቸው ቁልፍ ተጫዋች እንደሆነ ምንም ጥርጥር የለውም። ይሄ ተጫዋች ክሪስ ውድ ና በማንቸስተር ጨዋታ ላይ ግን የመገኘቱ ነገር እጅግ በጣም አጠራጣሪ እንደሆነ ነው መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለዚህ ሰዓት ብትሰሟቸው ብለን የመራረጥናቸውን አጫጭር ስፖርታዊ መረጃዎች በቅደም ተከተል አጋራናችሁ። ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ለእናንተ ወደ አድማጮቻችን በሚመጥን መልኩ አሰናድተን ዳግም እንመጣለን። ከወደዳችሁን እንደ ሁልጊዜው ላይ ካርጎ አበረታቱን። ሀሳብ አስተያየት ስለምሰጡን ከልብ ከልብ እናመሰግናለን። ቤተሰሞን ካሻችሁም ሰብስክራይብ አድርጋችሁ የደውል መለከቷን መጫን እንዳይረሳ። የአሁኑን ጥንቅር እዚህ ጋር ቋጨን። መልካም ጊዜ